መጨረሻም ያፌት ለኤፍራታ ቀለበት አደርጋለሁ ብሎ በተንበረከከበት በዛው ወርቋል። እንግዲህ ናታንም ቀደም ሲል ቀለበት ገዝቶ በእጁ ይዟል። ያፌት በደገሰው ድግስ እኔ ኤፍዬን አገባበት ይሆናል፣ ማን ያውቃል እያለ ነበር። ታዲያ አሁን ያፌት ስለወደቀ እናቱ እንግዲህ ለኤፉዬ ቀለበቱን አድርጎ ወደ ቤቱ ይዞ ሚሄድ ነው አይመስላችሁም? የኤፍራታና ያፌት ባለመጋባታቸው ደስ ያላችሁ ብቻ በላይ ካሳዩኝ እውነት ለመናገር ድራማ መሆኑን እያወቅ በጣም ነበረ ደስ ያለ ማለት ነው። እንግዲህ የአፌት በጉልበቱ የሚመካ አረመኔ ጨካኝ ለሴት ልጅ ርህራህ የለለው ሰው ነው። እንግዲህ ዛሬ እንኳ ሰርጌ ብሎ ባሰበበ ቀን ጓደኛም ሆነ ዘመድ እንኳ አብሮት አልነበረም። ምን ያህል ከሰው የራቀ ሰው እንደሆነም እንግዲህ አይተንበታል። ሀረግ ድራማ ክፍል ሰባ ሁለት እንግዲህ እንዴት አያችሁት? ያው የሀፌትና የኤፍራታን ሰርግ በጉጉት ስንጠብቅ ነበር። እውነት የአፌት እና ኤፍራታ ይጋባሉ ወይንስ አይጋቡም የሚለው ጥያቄ ፈጥሮብን ነበር። እንግዲህ ዛሬ ጥያቄያችን ተመልሷል። ነገር ግን ሁሉም ዛሬ ላይ ባቀዱት እቅድ መሰረት ይህ ሰርግ መከናወን የለበትም፣ ያፌት በፍጹም ኤፍራታን አያገባትም ብለው ባሰቡት ሀሳብ ሀሳባቸውን አሳክተዋል። ነገር ግን ኤፍራታ ይሄ ነገር ሊያስደስታት አይችልም። ምክንያቱም ያፌት እያስፈራራት የነበረው በናታን፣ ናታን ሰው ገሏል፣ ይሄ መረጃ አሳልፌ ከሰጠሁኝ ናታን ይታሰራል ብሏታል። ስለዚህ አሁንም መኪናው ውስጥ ያለውን መረጃ እስካላጠፉ ድረስ ኤፍራታ ምንም ሰላም ልታገኝ አትችልም። እና ውድ ቤተሰቦች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርገው እውነት ለመናገር ክፍል ሰባ ሁለትም በጣም የወደርኩት ፓርት ነው። በጣም ደስ የሚል ከመጀመሪያው ጀምሮ ያለው የበቃ ላይደለ እነ ገኒ እነጺ ሲዘጋጃጁ ምናምን የነበረው እንግዲህ የሀፌት ዘመድ ዛሬ ላይ ይሄ ነገር እንዲደረግ ትልቁን ሚና የተጫወተው እሱ ነው። በእርግጥ እሱ ምንም የሚያውቀው ነገር የለም። ያው እዚህ እንደምናውቀው የእንቅልፍ ከኔን በመስጠት እንግዲህ አንደኛ ናትና፣ ያው ውሃውን እንካሰጠው ይጠጣ ብላ ስታዘው ልጁ ምንም አላንገራገረም፣ እሺ ብሎ ነበር የሄደው። ልጁም ደግሞ ፂን አፍቅሯት ስለነበረ በእሷ መታዘዝ ለራሱ ብርቁ ስለነበር ማለት ነው እና ኤፉና ናቱ እንግዲህ መጨረሻ ላይ ተጋብተው የምናያቸው ይሆናል ብዬ አስባለሁ። እንግዲህ ያ ፌት ኤፍራታን አግብቶ ናታንም ማናደድ፣ ናታንም ማበሳጨት ነበር አላማው። ነገር ግን አልተሳካለትም። አሁን ላይ እኔ በቃ በጣም ደስ ይላል ግን ያ መረጃ ቢጠፋላት ኤፍዬ ነፃ የምትሆነው ያ መረጃ እስካልጠፋ ድረስ እንቅልፍ እንኳ ተኛም። እንግዲህ ሔዋንም እንደምንም ብላ እቤት ድረስ በመሄድ ምንድን ነው የተፈጠረው? ንገሪኝ፣ እንርዳሽ፣ እኔን የሚረዱኝ በዙሪያ ብዙ ሰዎች አሉ ብትላትም እሷ ግን ይሄንን መረጃ አሳልፋ ለመስጠት አልፈቀደችም። ኤፍራታ እንዳሰበችው ከሆነ እኔ በግል ይህን ነገር ፈተዋለሁ ብላ ነበር አላማዋ። ነገር ግን ደግሞ ይሄንን መፍታትም አትችልም። እና ውድ ቤተሰብ፣ ብቻ ሀረግ ድራማ የዛሬው እንዴት እንዴት አያችሁት? እና ወደ ቤተሰቦች ሰብስክራይብ አድርጉ። ግን እንግዲህ አማታችንን እናታችንን ብሎ ጋቢ አልብሷታል። እርግጠኛ ነኝ አንጀቱ እያረረ ነው ይሄን ጋቢ ያለበሰው ማለት ነው። እና ይህንን ተንኮል ደግሞ እንግዲህ ገነትና ዳጊ ምንም የሚያውቁት ነገር አልነበረም። ይሄን ነገር የሚያውቁት ቤዚ፣ ጽና፣ ናታን እንዲሁም ቢኒ ነበረ እና ሌሎቹ በጣም ነበር የደነገጡት። እነሱ ደግሞ በሰዓቱ ፈገግ እያሉ ነበረ። እውነት ለመናገር በጣም ደስ ብለናል። እኔም ድራማም ቢሆን ይሆናል ሊያስደስታል ሰብስክራይብ